እንዴት ውላችኋል ተመልካቾች አሁን ከቀኑ 6 ሰዓት ሆኗል ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለ2 ሰዓታት ያህል ከእናንተ ጋር ቆይታ ሊያደርግ ዜና ኢትዮጵያ እለተሰኞ ሰኞ ላይ አሁን ተጀምሯል መታሰቢያ ደረጀ ኔ ሰለሞን ኃይለ የሶስት ዳይሬክተራችን ቃሲም ዛሬ አብረውን ይቆያል ብሩክ ተስፋዬ ዋና አዘጋጁ ነው ተረኛው የዛሬው ዜና ኢትዮጵያ በቀጥታ ስርጭት እዚህ አዲስ አበባ ከሚገኘውና በተለያዩ ቦታዎች ላይ ዜናዎችን ትከታተላላችሁ አበይት ነጥቦች ነው የኢትዮጵያ የፖለቲካ ስርዓቱን የሰለጠነ ለማድረግ ፓርቲዎች መስራት እንደሚገባቸው በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ተናገሩ። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ተናገሩ። የአየር ንብረት ለውጥ ተጽዕኖን ለመከላከል የኢጋድ አባል ሀገራት ትብብራቸውን ሊያጠናክሩ ይገባል ተባለ። አሜሪካና ብራዚል የንግድ ልውውጣቸውን ይበልጥ ለማጠናከር ስለ መስማማታቸው ከውጭ ይዘናል። ከዜና ኢትዮጵያ ጋር ስትቆዩ ቀደም ሲል የጠቆምናችሁን ጉዳዮች ጨምሮ ሌሎች ሰፊ ዘገባዎችንም ትከታተላላችሁ። ከዋናው ስቱዲዮ በተጨማሪ የተለያዩ እውነቶችን ባልደረቦቻችን የተከታተሉ ነው የሚገኘው። በቆይታችን ተጨማሪ መረጃዎችን ያጋሩናል። አባዲ ወይን አይን እናገኘዋለን። ወደኋላ ላይ ቀደም ሲል የጠቆምናችሁ የአየር ንብረት ለውጥ ተጽዕኖን ለመከላከል የኢጋድ አባል ሀገራት ትብብራቸውን ሊያጠናክሩ እንደሚገባ ተጠቁሟል። ይህንኑ መድረክ የተከታተለ ቆይቷል። ተጨማሪ መረጃዎችን ያጋራናል። ወደ ወላይታ ሶዶ ደግሞ እንሻገራለን። ተመስገን ተስፋ በዛ ነው የሚገኘው የክልል ፖለቲካ ፓርቲዎች የጋራ ምክር ቤት ጉባኤ እየተካሄደ ይገኛል። በጉባኤው ላይ የተነሱ ዋና ዋና ሀሳቦችን ከሱ ደግሞ እንሰማለን። በሲዳማ ክልል ተግባራዊ የተደረገው የትምህርት አድሶ መርሃ ግብር የትምህርት ጥራትን በዘላቂነት ለማረጋገጥ መሰረት እየተጣለ ነው ተብሏል። በክልሉ የክልሉ ያለውን ነባራዊ ሁኔታ ሊያደርሰን ሌላኛው ዘጋቢያችን አሶሳ ጌሼ ከደቂቃዎች በኋላ የሚቀላቀለን ይሆናል። ወደ አማራ ክልል ስናቀና በ2017 የክረምት ወራት የበጎ ፈቃድ አገልግሎት 35 ሚሊዮን ወጣቶችን በማሳተፍ ከ86 ቢሊዮን ብር በላይ ማዳን መቻሉ ተገልጿል። ራሔል ፍሬዋ አለች በየትኞቹ ዘርፎች ላይ የበጎ ፈቃድ አገልግሎት ተሰራ የሚለውንና ቀጣይ አቅጣጫዎችን የምታጋራን ይሆናል። ሁሉንም ዘገባዎች እየተከታተላችሁ አብራችሁ የሚዘልቁን እንጋብዛለን። 1800 ሜጋዋት የማመንጨት አቅም ያለው የኮሻ የኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ላይ ትርጉም ያለው ለውጥ እንደሚያመጣም ጠቅላይ ሚኒስትር አብይ አሕመድ ገለጹ። ፕሮጀክቶቹ በኢትዮጵያ እያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁናቴ በአመት 6344 ጊጋዋት ኤሌክትሪክ ኃይል ያመነጫልን ብለዋል ጠቅላይ ሚኒስትሩ። ከኃይል አቅርቦቱ ማስፋፊያነቱ ባሻገር ታዲያ የኮሻ የኃይል ማመንጫ ፕሮጀክት ንጹህ፣ አስተማማኝና የተጠቃሚዎችን አቅም ከግምት ውስጥ ያስገባ ታዳሽ ኃይል አቅርቦት የሚያቀርብ ኢትዮጵያን በምስራቅ አፍሪካ የኤሌክትሪክ የውጭ ንግድ ማዕከል ለመሆን ያላትን ፍላጎት ለማሳካት የሚደግፍ ስለመሆኑ ነው ጠቅላይ ሚኒስትሩ በማህበራዊ ስስር ገጻቸው ላይ ያሰፈሩት። በሀገር ውስጥም የገጠር ኤሌክትሪክ አቅርቦትን በሚደግፍ መንገድ በመኖሪያ ቤቶችና በአነስተኛ የንግድ ስራዎች ላይ የኤሌክትሪክ አቅርቦትንም ያሳድጋል ብለዋል ጠቅላይ ሚኒስትሩ። ይህም ማህበራዊ ኢኮኖሚያዊ ልማትን የሚያነቃቃ የተሻለ አኗኗር ደረጃን የሚፈጥር ብሎም ለአካባቢው ማህበረሰብ ዘላቂ እድገትን የሚደግፍ እንደሚሆን ይጠበቃል ብለዋል ጠቅላይ ሚኒስትር አብይ አህመድ። የኮይሻ የኃይል ማመንጫ ፕሮጀክት ታዲያ በደቡብ ምዕራብ ኢትዮጵያ ክልል በኦሞ ወንዝ ታችኛ ተፋሰስ ከግቤ 3 የኃይል ማመንጫ 129 ኪሎ ሜትር ርቀት በኮይሻ መንደር በቅርብ ርቀት ላይ የሚገኝ ፕሮጀክት ነው። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን ደግሞ እንሻገራለን። የአየር ንብረት ለውጥ ተጽዕኖን ለመከላከል የኢጋድ አባል ሀገራት ትብብራቸውን ሊያጠናክሩ እንደሚገባ ተጠቆመ። የኢጋድ አባል ሀገራት የአየር ንብረት ባለሙያዎች ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ አባላት በአየር ንብረት ለውጥ ተጽዕኖን ለመከላከል እና ትብብርን ለማጠናከር ያለመ ስለመሆኑም ተጠቁሟል። ለሦስት ቀናት በሚቆየው ስብሰባ የተለያዩ ዓለም አቀፍ ተቋማትም የተሳተፉበት ነው የሚገኘው ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን አባዲ ወይና የተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውልሃል? በአዲስ አበባ ዛሬ የተጀመረው የኢጋድ አባል ሀገራት የአየር ንብረት ባለሙያዎች ስብሰባ በዘርፉ የሚከናወኑ ስራዎችን ለማጠናከር ምን ፋይዳ ይኖረዋል? በመድረኩ እንዳጠቃላይ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ እንግዲህ አንቺም ቀደም ብለሽ እንደጠቀሽው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በዛሬው ዕለት በአዲስ አበባ ስብሰባ እያካሄደ ይገኛል። ይህ ስብሰባ ዋና ዓላማው በተለይም በቀጠናው አባል ሀገራት መካከል ያሉ የአየር ንብረት ባለሙያዎች ናቸው ውይይት እያካሄዱ የሚገኙት። በቀጠናው አባል ሀገራት መካከል ያለውን የአየር ንብረት ለውጥ ተጽዕኖ ለመከላከል የሚሰሩ ስራዎች እንዴት ሊጠናከሩ ይገባል፣ እንዴትስ በቀጣይ በቅንጅት ሊሰራ ይገባል የሚሉ ዙሪያ ላይ በርካታ ሰፋፊ ሀሳቦች እየተነሱበት ይገኛሉ። ይህ ስብሰባ እንግዲህ ዛሬን ጨምሮ ለሚቀጥሉት ሶስት ቀናት የሚቆይ ነው የሚሆነው በዚሁ በአዲስ አበባ ማለት ነው። እንግዲህ የአባል ሀገራቱ ባለሙያዎችን ጨምሮ ከተለያዩ ዓለም አቀፍ ተቋማት የመጡ የተለያዩ ዓለም አቀፍ ባለሙያዎችም እየተሳተፉበት ነው የሚገኙት። በዚሁ መድረክ እንደተገለጸ ከሆነ በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አባል ሀገራት ላይ በተለይም በአየር ንብረት ለውጥ ተጽዕኖ ምክንያት በርካታ ፈተናዎች እየደረሱ እንደሚገኙ ተገልጿል። እንደ ድርቅ፣ ጎርፍ፣ የተለያዩ የሙቀት መጨመርን ጨምሮ በርካታ ችግሮች እየተከሰቱ እንደሚገኙ ተገልጿል። እነዚህ ደግሞ አጠቃላይ በቀጠናው ሀገራት መካከል ያለውን በኢኮኖሚውን ለመጉዳት ከዛ ባሻገርም ደግሞ በፖለቲካው ዘርፍ ላይ ፈተናዎችን እያመጡ እንደሚገኙ የተገለጸው ኢጋድም ይህንን ችግር ለመቅረፍ በርካታ ስራዎችን እየሰራ እንደሚገኝና ፕሮጀክት ቀርጾ ተግባራዊ እያደረገ እንደሚገኝ የተገለጸው ታዲያ በአባል ሀገራት መካከል ያለውን አንድነት በአባል ሀገራት መካከል ያለውን ትብብር ይበልጥ ለማጠናከር ከዛ ባሻገርም የአየር ንብረት ለውጥ ተጽዕኖ ለመከላከል የሚሰሩ ስራዎች የተቀናጁ የተናበቡ እንዲሆኑ ለማስቻል ይህ መድረክ ከፍተኛ አስተዋጽኦ እንዳለ ነው የተገለጸው። ከዛ ባሻገርም በቅርቡ በብራዚል የኮፕ 30 ዓለም አቀፍ የአየር ጉባኤ የአየር ንብረት ጉባኤ እንደሚካሄድ ይታወቃል። ታዲያ የአባል ሀገራቱ ወጥ የሆነ አቋም ይዘው በአየር ንብረቱ ላይ እንዲሳተፉ ለማስቻል ይህ መድረክ ከፍተኛ አስተዋጽኦ እንዳለ ነው የተገለጸው። በተለይም ኢትዮጵያ እዚህ ላይ በርካታ ስራዎችን እየሰራች እንደምትገኝ ነው የተገለጸው። በተለይም የአየር ንብረት ለውጥ ተጽዕኖ ለመከላከል ለሚሰራው ስራ አጠቃላይ ኢትዮጵያ ሰፋፊ ስራዎችን እያከናወነች እንደምትገኝ ተገልጿል። ከዛ ባሻገርም በብራዚል ለሚካሄደው የኮፕ 30 የአየር ንብረት ጉባኤ ላይ በጠንካራ የሆነ ሀሳብ እንዲመነጭና ና የቀጠናው አባል ሀገራት ያላቸውን አቋም ይበልጥ እንዲጸባረቅ ለማስቻል ኢትዮጵያ አሁንም ሚናዋን አጠናክራ እንደምትቀጥን የተገለጸው ከዛ ባሻገር ደግሞ በተለይም በአባል ሀገራት መካከል ያለውን የእውቀት ችግር ይበልጥ ለማጠናከር የሚወጡ ፖሊሲዎች የተናበቡ እንዲሆኑ ለማስቻል ከዛ ባሻገርም ደግሞ የሚወጡ መመሪያዎች ተግባራዊ እንዲሆኑ ለማስቻል በርካታ ስራዎች ሊሰሩ እንደሚገቡና ኢጋድ ደግሞ እዚህ ላይ ትኩረት አድርጎ እየሰራ እንደሚገኝ የተገለጸው። በተለይም በዚህ መድረክ የተሳተፉ የአባል ሀገራቱ ባለሙያዎች እንደገለጹት ከሆነ በተለይም በቀጠናው አባል ሀገራት መካከል ያለውን ፖሊሲ የተናበበ እንደማድረግ የሚሰሩ ስራዎች አሁንም ሊጠናከሩ እንደሚገባ አንስተዋል። በተለይም በቀጠናው በርካታ ችግሮች እየደረሱ ይገኛሉ። እንደ መፈናቀል፣ ጎርፍ፣ ድርቅ የመሳሰሉ ፈተናዎች አሁንም በአየር ንብረት ለውጥ ምክንያት የሚከሰቱ ናቸው እነዚህን ለመቀነስ የሚሰራ ስራ እንዲጠናክር ለማስቻል አሁንም በቅንጅት ሊሰራ እንደሚገባና አባል ሀገራቱም ያላቸውን መናበብና ያላቸውን ቅንጅት ይበልጥ ሊያጠናክሩ እንደሚገባ ነው የተገለጸው ይህ መድረክ እንግዲህ ዛሬን ጨምሮ ለሚቀጥል ሶስት ቀናት የሚካሄድ ነው የሚሆነው በሶስት ቀናት ቆይታውም አጠቃላይ በኮፕ 30 ላይ በብራዚል ለሚካሄደው ማለት ነው ጠንካራ ሀሳብ ይወጣበታል ተብሎ ይጠበቃል ባለሙያዎችም በርካታ ሀሳቦችን እየሰጡበት ይገኛል አባ አዲስ ለመረጃዎቹ እናመሰግናለን መልካም ጊዜ ዜናዎቻችን ይቀጥላሉ። በሲዳማ ክልል ተግባራዊ የተደረገው የትምህርት ታድሶ መርሃ ግብር ትምህርት ጥራትን በዘላቂነት ለማረጋገጥ መሰረት የተጣለበት ስለመሆኑ የክልሉ ትምህርት ቢሮ አስታውቋል። የሲዳማ ክልል ትምህርት ቢሮ ዓመታዊ የትምህርት ጉባኤ በፈጠራ ስራዎች ኤግዚቢሽንና በፓናል ውይይት በሐዋሳ ከተማ እየተካሄደ ነው። እዚሁ ጉዳይ ልናቆያችሁ ነው። ይህንን እውነት እየተከታተለ የሚገኘው ዘጋቢያችን አስፋው ገሼ ተጨማሪዎች ተጨማሪዎችን ሊያጋራን ከሐዋሳ በቀጥታ መስመራችን ላይ ይገኛል። ሰላም ላንተ፣ አስረሳው እንደምን ቆየ በክልሉ የትምህርት ጥራትን ለማስጠበቅ እየተሰሩ ያሉ ተግባራት ምንድን ናቸው ተባለ? በጉባኤው የተነሱ ዋና ዋና ሀሳቦችን አክለህም ልትነግረን ትችላለህ? በጣም አመሰግናለሁኝ፣ ሰለሞን እንደምንውላችኋል። እንግዲህ የሲዳማ ክልል ትምህርት ቢሮ አምስተኛውን ክልላዊ የትምህርት ጉባኤ ነው በዛሬው ዕለት በሐዋሳ ከተማ በተለይ ደግሞ ብቁ ትውልድ ለሀገር ብልጽግና በሚል መሪ ሀሳብ እያከበረ የሚገኘው። በሲዳማ ክልል በተለይ ባለፉት ዓመታት የነበረውን የትምህርት ስብራት፣ የትምህርት ጥራት ችግር በዘላቂነት ለመሻገር እንደ ክልል ከአምስት ዓመት በፊት የትምህርት ተሃድሶ ፕሮግራም ተቋቁሞ ወይም ደግሞ ተነድፎ ወደ ተግባር ተገብቷል። ይሄ ደግሞ በተለይ እንደ ሀገር ችግሩ ያጋጠመ ቢሆንም በክልሉ ነባሪያ ሁኔታ ችግሮች ምንድናቸው የሚለውን ለይቶ ለማስቀመጥ ምቹ ሁኔታ የፈጠረ ሆኗል ማለት ነው። በዚህ መነሻም በተለይ በክልሉ ምቹ የመማሪያ አካባቢ አለመኖሩ፣ አብዛኞቹ ትምህርት ቤቶች ከደረጃ በታች መሆናቸው ተማሪዎች ወደ ትምህርት ገበታ እንዳይመጡ ከመጡ በኋላም ደግሞ እንዲያቋርጡ በር ሲከፍት የቆየ መሆኑ ተመላክቷል። በዚህ መነሻም ባለሀብቱን፣ የመንግስት ሰራተኛውን በአጠቃላይ በክልሉ ያለው ማህበረሰብ በማሳተፍ በክልሉ የተለያዩ አካባቢዎች ላይ ሞዴል ትምህርት ቤቶችን በተለይ ቅድመ መደበኛ ላይ መስራት ተችሏል። እነዚህ ሞዴል ትምህርት ቤቶች ደግሞ በክልሉ ላሉ ሌሎች ትምህርት ቤቶችም እንደዚሁ ማሳያ ሆነው ሁሉም የክልሉ አካባቢዎች ላይ የትምህርት ቤቶችን ደረጃ የማሻሻል ስራ እንዲሰራ አጋዥ ሆኗል ማለት ነው። በእነዚህ ትምህርት ቤቶች መሻሻል የደረጃቸው ከፍ ማለት ምክንያት ደግሞ የተማሪዎች ወደ ትምህርት ገበታ የመምጣቱ ናቴ መጨመሩ ተመላክቷል። ከዛ ባለፈ ደግሞ እንደዚሁ የተማሪዎች ትምህርት ቤት ከመጡ በኋላም ቆይታቸው እንዲጨምር አድርጓል ማለት ነው። በዚህ መነሻ ደግሞ የትምህርት መሰረተ ልማት ከማሟላት ባሻገር በትምህርት አመራር እንደዚሁም ደግሞ በመምህራን አቅም ላይም ይታይ የነበረውን ውስንነት ለማስተካከል የትምህርት አመራሩን የማሰልጠን መምህራን ላይም እንደዚሁ በየጊዜው ተደጋጋሚ ስልጠናዎችን የመስጠትና ደረጃቸውን የማሳደግ ስራ በስፋት መሰራቱ ተመላክተዋል። ይሄ ደግሞ በተለይ በሲዳምኛ ቋንቋ ጭምር ዜሮ ሪደርስ የነበሩ አንድም ቃል ማንበብ ማይችሉ በተለይ በታችኛው የክፍል ደረጃ ላይ ይገኙ የነበሩ ተማሪዎችን ቁጥራቸውን በግማሽ በመቶ መቀነስ መቻሉ ወይም ደግሞ ግማሽ በመቶ ያህሉ በዚህ በአምስት አመት ብቻ በሲዳምኛ ቋንቋ እንደዚሁም ደግሞ በሌሎች ቋንቋዎች ላይ ማንበብን ጨምሮ በተለያዩ ክህሎቶች ላይ ለውጥ እንዲያመጡ ማድረግ ተችሏል ተብሏል። በአጠቃላይ በትምህርት ተሀድሶ ፕሮግራም ያለው እንቅስቃሴና የማህበረሰብ ተሳትፎ ደግሞ ወላጆችን ጨምሮ ሌሎች ባለድርሻ አካላትም ለትምህርት ያለው አመለካከትና ተሳትፎ እንዲጨምር አድርጓል ተብሏል። በዚህ መነሻ ባለፉት ሁለትና ሶስት አመታት በ12ኛ ክፍል የተማሪዎች ውጤት ላይ እንደ ሀገርም ከፍተኛ ውጤት ማስመዝገብ የቻሉ ተማሪዎችን ማፍራት መቻሉ እንዱ ተነስቷል። በዘላቂነት ደግሞ የትምህርት ጥራት ችግሩን ለመቅረፍ በተለይ ቅድመ መደበኛ ላይ የተጀመረው ስራ ውጤት እያመጣ ነው ተብሏል። በመድረኩና በጉባኤው ላይ ይሄ አጽንኦ ተሰጥቶ ተነስቷል። በዋናነት ደግሞ ጉባኤው ላይ የትምህርት ባለድርሻ አካላት፣ ወላጆች፣ ተማሪዎች እንደዚሁም ደግሞ የክልሉ መንግሥት ከፍተኛ የስራ ኃላፊዎችም የተገኙ በመሆናቸው የተገኙ ውጤቶችን እንዴት ማስቀጠል አለብን የሚለው ላይ ሰፊ ውይይት እየተካሄደ ነው የሚገኘው። ከዛ ባለፈ ችግር ፈች የሆኑ የፈጠራ ስራዎች ላይም እንደዚሁ ኤግዚቢሽንና ባዛር ቀርቧል። ያም ደግሞ በትምህርት ቤቶች በተማሪዎች መካከል አዎንታ የሆነ ፉክክር እንዲኖርና ተማሪዎች ችግር ፈች የሆኑ የፈጠራ ስራዎችን በመስራት ለማህበረሰባቸው እንዲያበረክቱ ቦታ ላይ ማበረታቻዎች እንዲሰጡ ያግዛል ተብሎ ነው የሚጠበቀው። በዚህ ጉባኤ ላይ በተለይ ደግሞ በ12ኛ ክፍል ፈተና ላይ የተሻለ ውጤት ያመጡ ተማሪዎች እንደዚሁ ሽልማት ይበረከትላቸዋል ተብሎ ይጠበቃል። ይሄም ከታች ላሉ ተማሪዎች እንደዚሁ መነሳሳትን መነቃቃትን ይፈጥራል ተብሎ ነው የሚጠበቀው። በአጠቃላይ በሐዋሳ እየተካሄደ የሚገኘው የትምህርት ጉባኤ በትምህርት ዘርፍ ላይ ያሉ ችግሮችን ነቅሶ ማውጣት፣ ከዛ ባለፈ ደግሞ የመጡ ለውጦችን ማስቀጠል የሚቻልባቸው ጉዳዮች ላይ ባለድርሻ አካላት እንዲመክሩ ምቹ ሁኔታ የፈጠረ ነው ማለት ይቻላል። ያሉ መረጃዎች ላይ ጊዜውም እነዚህ ናቸው። ሰለሞን ባልደረባችን አስረስተው ወገሽ ከሐዋሳ በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። መልካም ቀን። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ማግኘታችንን አሁንም እንቀጥላለን። ሀገር የጋራ በመሆኗ አንድ በሚያደርጉ ጉዳዮች ተፎካካሪ ፓርቲዎች በቅንጅት መስራት እንዳለባቸው የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ ተናገሩ። የሀሳብ ልዩነት መያዝ እንደ ጥፋት የሚታይበት ጊዜ አልፎ ለጋራ ችግር የጋራ መፍትሄ ለማበጀት የሚሰራው ስራ የሚበረታታ መሆኑን የገለጹት ደግሞ የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ጎበዜ አበራ ናቸው። ይህ የተገለጸው የክልል ፖለቲካ ፓርቲዎች የጋራ ምክር ቤት አንደኛ መደበኛ ጉባኤ በወላይታ ሶዶ ከተማ በተካሄደበት ወቅት ነው። ይህንኑ ጉባኤ ሲከታተል የቆየው ባልደረባችን ተመስገን ተስፋዬ ደግሞ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝተዋል። ተመስገን እንዴት ዋልሃል? የጉባኤው አጠቃላይ ይዘት ምን ይመስል ነበረ? ምን ሀሳቦች ስ ተላለፉበት ጉባኤ ነው እያካሄደ የሚገኘው የጋራ ምክር ቤቱ ከተቋቋመ አንድ አመት ከስምንት ወር እድሜ እንደሆነው በዚሁ መድረክ ላይ ተገልጸዋል። የጋራ ምክር ቤቱ አባላት እንደዚሁም ደግሞ የዞን ፖለቲካ ፓርቲዎች ሰብሳቢዎች እናም የብልጽግና ፓርቲ ተወካዮች በተገኙበት ነው የመጀመሪያው መደበኛ ጉባኤ በወላይታ ሶዶ ከተማ እየተካሄደ የሚገኘው። በዚህ መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላም በሀገር አቀፍ ደረጃ የዲሞክራሲ ስርዓት ግንባታ ባህሉ እየዳበረ መጥቶ ከ1950ዎቹ ወዲህ ባለው ጊዜ አሁን የፖለቲካ ፓርቲዎች ተፎካካሪዎች በጋራ ሆነው በአንድ ጠረጴዛ ዙሪያ በአንድ ጣራ ስር ሆነው የሚነጋገሩበት የዲሞክራሲ ባህል እያበበ መምጣቱን በሚያሳይ ወቅት ላይ እንገኛለን ሲሉ በመድረኩ መልእክታቸውን ማስተላለፉበት ወቅት ተናግረዋል። ይህንንም ተከትሎ የተለያዩ ለውጦች በሀገር አቀፍ ደረጃም እየተመዘገቡ መሆናቸውን ነው ያነሱት። በተለይ ለተፎካካሪ ፖለቲካ ፓርቲዎች ምቹ ሁኔታዎችን ከመፍጠር አኳያ የለውጡ መንግስት ባለፉት አመታት የወሰዳቸው እርምጃዎች እነኚህ መሻሻሎች እንዲታዩ ምክንያት እየሆነ መምጣቱንም ተናግረዋል። ይህ ድጋፍ ደግሞ በቀጣይ ጊዜያቶች ምቹ ሁኔታ የመፍጠሩ ስራ ተጠናክሮ እንደሚቀጥል አንስቷል። እነኝን ተከትሎ ከተመዘገቡ ለውጦች መካከል ከዚህ ቀደም ስልጣንን በአፈሙዝ በጠመንጃ ለመቆጣጠር የሚደረጉ ጥረቶች አሁን ተቀይረው በዳበረ የዲሞክራሲ ባህል በጋራ በመነጋገር እየተለወጠ የመጡ ነገሮችን እያየን ነው ሲሉ ተናግሯል። ከዚህም ባሻገር እንደ ሀገር ሀገር የጋራ ሀብት የመሆኗን ያክል የጋራ የሚያደርጉ በርካታ ጉዳዮች አሉ። ልማትን ማንሳት ይቻላል። ሰላም፣ አንድነት የመሳሰሉ ጉዳዮች ተፎካካሪ የፖለቲካ ፓርቲዎችን ጨምሮ ሌሎችን በጋራ በአንድነት መስራት ያለባቸው ጉዳዮች መሆናቸውን አጽንኦት ሰጥተው እነኚህ ተግባራዊ እንዲሆኑ ውጤታማ እንዲሆኑ ከማድረግ አኳያ በክልሉ ሕጋዊ ዕውቅና አግኝተው የሚንቀሳቀሱ የፖለቲካ ፓርቲዎች በቅንጅት መስራት ይጠበቅባቸዋል ሲሉ ተናግሯል። ይህ ሲሆን የጋራ የምንፈልጋትን ሀገር የመገንባቱን ውጥን በጋራ እናሳኳለን ሲሉም ተደምጠዋል። የደቡብ ኢትዮጵያ ክልል የፖለቲካ ፓርቲዎች ምክር ቤት ሰብሳቢ የሆኑት አቶ ጎበዜ አበራ በበኩላቸው ከዚህ ቀደም የተለየ ሀሳብ ይዞ የመንቀሳቀስ የሀሳብ ልዩነትን ማንጸባረቅ እንደ እርግማን የሚቆጠርበት ጊዜ አሁን ታሪክ እየሆነ መምጣቱን ነው ያነሱት። ይህንንም ተከትሎ በህጋዊ እውቅና አግኝቶ የሚንቀሳቀሱ የፖለቲካ ፓርቲዎች የተሻለ ነገር ማግኘት መቻላቸውንም እንደዚሁ አንስቷልና በቀጣይ ጊዜያቶች ከፊታችን በ2018 ዓ ም ሀገራዊ ምናክል ክልላዊ ምርጫን ጨምሮ የሚካሄድበት ልዩ ዓመት የመሆኑን ያክል የፖለቲካ ፓርቲዎች እነኝም የተጀማመሩ የጋራ የሚያደርጉ ነገሮችን አጠናክበው ማስቀጠል እንዳለባቸው መድረኩ ተመላክቷል። እቅድ አፍጻጸም ላይ የምክር ቤቱ አባላት ውይይት እያደረጉ ነው። የጋራ አቋም ይዘው ያጠናቅቃሉ ተብሎ ይጠበቃል። አሁን ያለኝ መረጃ ሚንን ይመስላል። ተመስገን፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና ኢትዮጵያ እንደቀጠለ ነው። በ2017 ዓ ም የክረምት ወራት የበጎ ፈቃድ አገልግሎት 35 ሚሊዮን ወጣቶችን በማሳተፍ ከ86 ቢሊዮን ብር በላይ ማዳን ስለመቻሉ ተገልጿል። የፌዴሬሽን ሴቶችና ማህበራዊ ጉዳይ ሚኒስቴር የ2017 ዓ.ም. የክረምት የበጎ ፈቃድ አገልግሎት ብዝሃነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የማጠቃለያና የእውቅና መርሃ ግብር በባህር ዳር ከተማ እያካሄደ ይገኛል። እዚህ ጉዳይ ላይ እና ቆያችሁ ነው ይህንን ሁነስ ስትከታተል የቆየችው ዘጋቢያችን ራሄል ፍሬው ከስፍራው ተጨማሪዎች ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምን ቆየሽ? ሰላም ላንቺ። የክረምት የበጎ ፈቃድ አገልግሎት ለመሆኑ በምን መስኮች ሲከናወን ቆየ? ከዜናው ባሻገር የተገኘውን ስኬት ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ በብሔራዊ ደረጃ ዛሬ በባህር ዳር እየተካሄደ የሚገኘው በጎነት ለኢትዮጵያ ከፍታ ክረምት በጎ ፍቃድ አገልግሎት ማጠቃለያ መርሃ ግብር ነው። በዚህ መርሃ ግብር እንግዲህ እንደተገለጸው 14 የሚሆኑ የአገልግሎት ዘርፎች ተለይተው፣ በተለይ የአረጋውያን እንክብካቤ እንዲሁም ደግሞ የአረጁ ቤቶች ለአረጋውያን ለአቅመ ደካሞች የአረጁ ቤቶች ጥገና ና አዲስ ቤቶችን መገንባት ከዚህም ባለፈ በደምልገሳ እናቶች እንዲሁም ደግሞ ተላላፊ ላልሆኑ በሽታዎች የተጋለጡ ና ያስቀዱት ጥገና አገልግሎት የሚፈልጉ የህብረተሰብ ክፍሎች ወይም ታማሚዎች የሚቀርብ ደምን በተሟላ ሁኔታ ማቅረብ፣ በክረምት ደግሞ ተማሪዎች አጋዥ ትምህርቶችን አግኝተው ለበጋው የተጠናከረ የትምህርት ሁኔታ እንዲፈጠር በማድረግ በኩል በትራፊክ ደህንነት አገልግሎት እንዲሁም በሌሎች በበርካታ መስኮች የበጎ ፍቃድ አገልግሎቶች ተከናውነዋል። በክረምት ወቅት የአረንጓዴ አሻራ የሚታወስ ነው። እንግዲህ የአንድ ጀንበር ተከላን ጨምሮ በአጠቃላይ ለክረምት መርሃ ግብር የታቀደው ችግኝን ማሳካት የተቻለበት መርሃ ግብር በአብነት ለ በምሳሌነት ተነስቷል። እንግዲህ በዚህ በተለይ በክረምት በጎ ፍቃድ እነዚህንን መስኮች እጅግ በርካታ የሆኑ ኢትዮጵያውያን በተለይ ወጣቶች ከፊት ሆነው እንደመሩ ነው የተገለጸው እንግዲህ በብሔራዊ ደረጃ እየተካሄደ በሚገኘው በዚህ በጎነት ለኢትዮጵያ ከፍታ መርሃ ግብር የዲሞክራሲ ጉዳዮች አስተባባሪ ሚኒስትር አቶ መለስ አለሙ፣ እንዲሁም ደግሞ በሴቶች ህጻናትና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ፣ የክልሉ የማህበራዊ ጉዳዮች አስተባባሪ የሆኑት ዶክተር ሙሉነሽ ደሴን ጨምሮ እጅግ በርካታ የከፍተኛ የፌዴራልና የክልል የክልሎች የቢሮ ኃላፊዎች እንዲሁም ደግሞ በጎ ፈቃደኛ ከሁሉም የሀገሪቱ ጫፍ የተሰባሰቡ በጎ ፈቃደኞች ተሸላሚ የሆኑ በጎ ፈቃደኞች ጭምር የተገኙበት ትልቅ መርሃ ግብር ነው የነበረው። እንግዲህ በጎነት ኢትዮጵያን ከፍ ያደርጋል ነው ያሉት ዶክተር ኤርጎጌ ተስፋይ ይህንን ከፍ እንደሚያደርግ ደግሞ በአረንጓዴ አሻራ ኢትዮጵያ ባለም መድረክ እውቅና ያገኘችበትን ለአብነት ጠቅሰዋል። ከዚህም ባለፈ ሌሎች እጅግ በርካታ ወገን ለወገን መድረስ የቻለበትና በርካታ ትምህርቶች በጎነት ምን ያህል የህሊና እርካታ እንዳለው ለሀገር ትርፍ እንዳለው የገለጹበትን ንግግር አድርገዋል። 35 ሚሊዮን የሆኑ ኢትዮጵያውያን በስፋት የተሳተፉበት የበጎ ፈቃድ አገልግሎት 86 ቢሊዮን መንግስት ያወጣው የነበረን ወጪ መተካት ያስቻለ ነው። ይህ እንግዲህ ሁሉንም አይነት እንቅስቃሴዎች፣ ወጪዎች ወይንም ደግሞ ተግባራት በመንግስት ብቻ ሊከናወኑ አይችሉም። የመንግስት እንዲሁም የግሉ ዘርፍ እንዳለ ሆኖ በበጎ ፈቃደኞች የሚሸፈነው የስራ አገልግሎት ደግሞ እጅግ ከፍተኛና ና ለትውልዱ ማስተማሪያ የሚሆን ስለመሆኑ አንስተዋል። በአማራ ክልል እጅግ ሰፊ የሆነ የበጎ ፈቃድ አገልግሎት የተከናወነበት ወቅት ነው የነበረው። የክረምት በጎ ፍቃድ 13 ሚሊዮን የሆነ የመንግስት ወጭን ማዳን የቻለ ሰፊ ስራ መሰራቱንም ዶክተር ሙሉነሽ ደሴ አንስተዋል። እንግዲህ ይህ እያንዳንዱ ሰዎች ውስጥ የመነጨው በጎነት ነው። ለኢትዮጵያውያን ከፍታንም የሚያመጣውና መደጋገፍን የትውልድ አብነት አድርጎ የሚቀጥለው በሚል ነው መድረኩ የተነሳው። ሌሎች በርከት ያሉ መልእክቶችም ተላልፈዋል። በሌሎች የዜና ሰዓቶች ይዤን የምመለሰው አመሰግናለሁ። ራሄል፣ እኛም እናመሰግናለን። መልካም ቀን። ዜና ኢትዮጵያ እንደቀጠለ ነው። የጠቅላይ ሚኒስትር አብይ አህመድ ሰባተኛው የንግግሮች ስብስብ በፒዲኤፍ እና በኢፐብ ቅርጾች ለአንድሮይድ ወይም አዮኤስ ስልክ ተጠቃሚዎች ምቹ በሆነ መልኩ ቀርቧል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የንግግሮቹ ቅጽ ከ2016 ከ 2017 ዓ ም የተደረጉ ንግግሮችን የያዘ ነው ሲል መረጃው አስታውቋል። ተመልሰናል። የተወደዳችሁ ዜና ኢትዮጵያን አዲስ አበባ ከሚገኘው ዋናው ስቱዲያችን በቀጥታ ስርጭት እየተከታተላችሁ ነው። የፖለቲካ ፓርቲዎች በፉክክርና በትብብር መካከል ሚዛን በመጠበቅ በኢትዮጵያ የፖለቲካ ስርዓቱን የሰለጠነ ለማድረግ መስራት እንደሚገባቸው በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ ተናገሩ። የአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህርዳር ከተማ ተካሂዷል።

መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ ተካሂዷል። በምክክር መድረኩ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ባህል ግንባታ ማስተባበሪያ ጽህፈት ቤት ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ እንደገለጹት በኢትዮጵያ የዳበረ ፖለቲካ ስርዓት በመገንባት ሁለንተናዊ ብልጽግናን ማረጋገጥ እንደሚገባ አስገንዝበዋል። ይህን ማሳካት የሚቻልባቸውን ነጥቦችም አነስተዋል። የፖለቲካ ተዋንያን በፉክክርና በትብብር መካከል ሚዛን መጠ መጠበቅ አለባቸው ብሎ ፓርቲያችን ያምናል። በፍክክርና ትብብር መካከል ሚዛን መጠበቅ የሚቻለው ከትብብር አኳያ ሶስት ነገሮችን ማድረግ ስንችል ነው። የመጀመሪያው መግባባት ነው፣ ኮመን ግራውንድ መፍጠር ነው። በብሔራዊ ጥቅሞች ላይ፣ በዜጎች ደህንነት ላይ ዘላቂ ሰላም በማረጋገጥ የህዝቦች ፍትሃዊ ተጠቃሚነትን በማረጋገጥ ህብረብሔራዊነትን በማጠናከር በጋራ በትብብር ልንሰራቸው የሚገቡ ጉዳዮችን በውል ለይቶ ማስቀመጥ የመጀመሪያው ጉዳይ ነው። እሱ በሌለበት ትብብሩ አይሳካም። ሁለተኛው እያንዳንዳችን በዚህ ላይ ሚና ያለን አካላት በጋራ በትብብር ልንሰራቸው የሚገባ ብለን የለየናቸው ጉዳዮችን ለአመራራችን፣ ለአባላችን ማስተማር። ሶስተኛው በተግባባነው ላይ በተግባር መተባበር በተለይ ከለውጡ ወዲህ በሀገሪቱ የዳበረ የፖለቲካ ስርዓትን ለመገንባት ምቹ ሁኔታዎችን በመፍጠር ረገድ ገዥው ፓርቲ ብልጽግና የሚሆን መንግስት በትኩረት እየሰራ እንደሚገኝ የገለጹት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። በሀገራችን የዳበረ ዲሞክራሲ ስርዓት ለመገንባት በተለይም ደግሞ ከለውጥ በፊት የነበሩ ማነቆችንና በሀገራችን ለዲሞክራሲ ስርዓት ግንባታ የማይመቸውን ሁኔታ በመቀየር የተሻለ የፖለቲካ ምህዳር በመፍጠር እና እንደዚሁም ለዲሞክራሲ ግንባታ ሳንካ የሆኑ ሁኔታዎችን በመለወጥ ከፍተኛ ስራዎችን እየሰራ የሚገኝ መንግስትና ፓርቲ ነው ያለን በዚህም ረገድ በተለይ ከለውጥ በኋላ የተፈጠራችሁ የተፈጠሩ ፓርቲዎቻችን ብዙዎቹ ለዲሞክራሲ ስርዓት ግንባታ የራሳቸውን አይነተኛ ሚና እየተጫወቱ እንደሆነ እንገነዘባለን በሀገሪቱ በሚንቀሳቀሱ የፖለቲካ ፓርቲዎች መካከል ሰላማዊ ግንኙነት እንዲፈጠር በማድረግ የዴሞክራሲ ስርዓት ግንባታ ልምምድ እንዲዳብር በማድረግ ረገድ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስተዋጽኦ እያበረከተ እንደሚገኝ የጋራ ምክር ቤቱ ሰብሳቢ ሰለሞን አየረ ገልጸዋል። የመድበለ ፓርቲ ዴሞክራሲ ስርዓት ግንባታ በኢትዮጵያ እውን እንዲሆን የተለያዩ ስራዎችን ሲያከናውን ቆይቷል። በተለይም የፖለቲካ ፓርቲዎች መካከል ሰላማዊ ግንኙነትን በማዳበር በመከባበር እና በመተባበር ላይ የተመሰረተ ጤናማ የፖለቲካ ፉክክር እንዲኖርም አስችሏል። በምክክር መድረኩ የፖለቲካ ምህዳሩን ማስፋት የሚቻልባቸውን ጉዳዮች የጋራ አድርገናል ያሉት ደግሞ በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ናቸው። ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎችን የሚመለከተው የመንግስት አካላት በየደረጃው መመለስ እንዳለበት የጋራ ያደረግንበት ሁኔታ አለ ማለት ነው። የተባለውን የፖለቲካ ምህዳር ለማስፋት በሚደረገው ጥረት የሁላችንም አስተዋጽኦ ይኖረዋል ብዬ አስባለሁ። የፖለቲካ ፓርቲዎች ለዘላቂ ሰላም መስፈን በጋራ እንዲሰሩም በመድረኩ ጥሪ ቀርቧል። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ገለጹ። በዚህ አመት በዞኑ ከ255 ሺህ ሄክታር በላይ ማሳ ላይ የበጋ መስኖ ስንዴ ለማልማት መታቀዱም ነው የተገለጸው። ተመልካቾች የዚህን ዘገባ ዝርዝር ሰባት ሰዓት ላይ እንመለስበታለን። ከውጭ ወደመረጥናቸው አጫጭር ጉዳዮች እንሻገራለን። አሜሪካና ብራዚል የንግድ ልውውጣቸውን ይበልጥ ለማጠናከር ተስማሙ። የብራዚሏ ፕሬዚዳንት ሉላዳ ሲልቫና የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከስምምነት ላይ የደረሱት ከደቡብ ምዕራብ እስያ ሀገራት ጉባኤ ጎን ለጎን ባደረጉት የሁለትዮሽ ውይይታቸው ነው። በእስያ ሀገራት አመታዊ ጉባኤ ላይ ለመሳተፍ የአሜሪካና የብራዚል ልዑካን በማሌዥያ ኳላላምፑር ተገኝተዋል። አሁን ላይ የእስያ ሀገራት በወቅታዊ የኢኮኖሚ ፖለቲካና ማህበራዊ ጉዳዮች ላይ በማሌዥያ እየመከሩ ስለመሆኑ የዘገበው አጃንስ ፍራንስ ፕሬስ ነው። የኩርዲስታን ሰራተኞች ፓርቲ ፒኬኬ ታጣቂ ቡድን ታጣቂዎቹን ከቱርኪ ማውጣት መጀመሩን አስታወቀ። የቀድሞ አማጺ ቡድን ከቱርኪ መውጣት የጀመረው ከነፍጥ ትግል ይልቅ በሰላማዊ የፖለቲካ ትግል ለመሰማራት ከቱርኪ መንግስት ጋር ከስምምነት ላይ መድረሱን ተከትሎ ነው። በፈረንጆቹ 1984 ጀምሮ መንግስትን በመቃወም ሰርጎ ገቦችን አደራጅቶ ወደ ትጥቅ ትግል የገባው ፒኬኬ ታጣቂ ቡድን ለ40 ሺህ ሰዎች ሞት ምክንያት ስለመሆኑም ይነገራል። ፒኬኬ በመግለጫው ለነፃ ዲሞክራሲያዊና በወንድማማችነት ላይ ለተመሰረተ ትግል ሲል ሁሉንም ታጣቂዎችን ከተርኪ ግዛት ለማስወጣት መወሰኑን ገልጾ ቡድኑ ወደ ዲሞክራሲያዊ ፖለቲካ ለሚያደርገው ሽግግር የተርኪ መንግስት አስቸኳ አስቻይ ሁኔታ እንዲፈጥርም ጠይቋል ሲል የዘገበው አልጀዚራ ነው።